ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ወይ ያላችሁበት የዓለም ዳርቻ ብዙ ትረፍረፍ ይበል እያልኩ እህታችሁ ኔላል መጥቻለሁ ማለት ነው። በአዲስ ቪዲዮ እንግዲህ ጠፋ እያልኩ ነው ብቅ እምለው ውድ ቤተሰቦቼ። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን፣ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ በኮሜንት አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር መስገን ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ እሱስ ውስጥ ምንድነው ካላችሁ እስክንድር ነጋን እያያችሁት ነው፣ እስከነ ልጁ ማለት ነው። እና ሰለ እስክንድር እስክንድር ነጋ ይሆናል አብረን ምን ቆየው እያወራን ዛሬ አብራችሁን እንድትቆዩ ጋብዣችኋለሁ ማለት ነው። ላይክ ሸር እያደረጋችሁ አብራችሁን ቆዩ። ዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ እንኳን ደህና መጣችሁ ወደ ቤታችሁ ወደ ቤታችን ማለት ነው ገባ ገባ ቁጭ ቁጭ እያላችሁ ላይክ ማድረጋችሁን አትንሱ። ስገቡ ቪዲዮም ሲጀምሩ ላይክ አድርጋችሁ ጀምሩ። አደራ አደራ አደራ ትላላችሁ እና ዛሬ እስክንድርን እንዴት ይዘሹ መጣሽ ሜላት ካላችሁ ያው እንግዲህ የሰው ልጅ እኛ ማለት ምድር ላይ ያለውን ነገር የምናውቀው ነገር የለንም። በነገራችን ላይ እኔ በፊት በፊት በሚያደርገው እንደዛ ሁሉን ነገሩን ገብቷችኋል። ከተመቸ ህይወቱ አሜሪካ ነበረ የሚኖረው እስክንድር ነጋ ታውቁታላችሁ። በቃ ባለው ነገር ወደ ሀገሩ ገብቶ ለሀገሩ በቃ የሆነ ነገር እሰራለሁ በማለት እንደዚህ ጫካ ለጫካ ገደል ለገደል ምናምን በቃ እሱ አሁን እዚህ ጋር እንደምታዩት ፎቶ አይደለም እሱ በጣም በቃ አርጅቶና ተበሳቁሎ ምናምን ነው ያለው እዛ ጫካ ውስጥ እና እንደዚህ ደግሞ ከአጎኑ ፎቶ ላይ ይሄ ቅንብር እንጂ ወይም አጎኑ ሆኖ አስመርቆት አይደለም ልጁን እና ግን እኔ ለዚህ እዤ የመጣሁት አሁን እስክንድር ነጋን ዛሬ እዤ የመጣሁት እንኳን ደስ አለህ እንኳን ልጅህ ለዚህ አንድ ልጅህ እንኳን ለዚህ በቃ ልህ ለማለት ነው እንጂ በሌላ ነገር እንዳታዩት ውድ ቤተሰቦች ምክንያቱም ያው የተለያየ ሀሳብ ስላለን የተለያየ ምክንያቱም የተለያየ ሀሳብም ስላለን እኔ በዛ ስለ ፖለቲካ ስለምን መስራት ያው ካቆምኩ ቆይቻለሁ። ፖለቲካ ምክንያቱም ባላወቅንበት በማናውቀው እየገባን ብዙ እየዘበራረቅን ዝም ብለን እርስ በርስ እዚሁ ለራሳችን የሆነ ቁርሾ መያያዝ ካልሆነ በስተቀር የምናመጣው ነገር ስለሌለ ስለሌላ ነገር ማውራት አልፈልግም። ምክንያቱም እሱ ስለሚያደርገው ነገር አሁን ኢትዮጵያ ላይ ባለው ነገር እሱ ምንድን ነው እየሰራ ያለው ሌላው ምንድን ነው እየሰራ ያለው በሚለው ሰለሱ ማውራት አልፈልግም። ሰለሱም ላወራ አይደለም የመጣሁት ግን አንድና አንድ ላወራ ያው አስቀድሜ ልንገራችሁ ብዬ ነው። ምክንያቱም ትችት እንዳይኖር እንዳትታችኝና፣ ሰለሱ እኔ ምንድን ነው ልል የፈለግኩት፣ እንኳን ደስ አለህ እንኳን ልጅ ለዚህ በቃልህ። እውነት ነው ምላችሁ። እኔ ግን ሴት ናት፣ ግን ወንድ ነው። ሜላት በሽተኛ ነሽ እንዲደትር ሴት ናት ግን ወንድ ናት ትላለች። ማርያምን ግን ደስ ብሎኛል። እግዚአብሔርን ገና ማለት ለዚህ ደረጃ እራሱ የደረሰ አልመሰለኝም። ልጁ ትንሽ ነው የሚመስለኝ የነበረ እና ያው አንዱ ልጁ ነው ታውቃላችሁ። በጣም በቃ ለሀገሩ ካለው ፍቅር አንጻር እንጂ የሚኖረው አሜሪካ ነበረ እስክንድር ነጋ ልጁንም ሚስቱንም ይዞ እና ያው ባለው አንጻር ግን አንዳንዴ የሆነ ቆራጡ ናችሁ የሆነ ነገር ሰርች ብሞተስ ምን ችግር አለው በሚለው ወስናችሁ ሁሉን ነገር በቃ ለፈጣሪ ጥላችሁ ካገባችሁ ትገባላችሁ። አተመቻቸ ቦታ እንኳን ኑሮ አንዳንዴ ብዙዎቹን አሁን እሱ ከተመቻቸ ቦታ ኑሮ ብዙዎቹን እንደዚህ እንደዚህ እያሉ የሚያወሩ ሰላሉ ነው። አንዳንዶቹ አሁን እንደዛ ነው የሚያደርጉት። ለራሳቸው የተመቸ ቦታ ካሉ እዛ ላለው ህዝብ አይጨነቁም። ምክንያቱም አሁን እስቲል እንኳን ማለት ምንም ችግር አይመጣም። ምክንያቱም አሁን ለምሳሌ እንደው በምንም በምንም ቢሆን ማንኛውም ሰው እኔ እንጃ በምን ምክንያት እንደሆነ በምን እንደሚሆን አታውቁም። በቃ በምን እንደሚያጠምዷቸው አታውቁም። ለምሳሌ ሳይዶር ባቦ ወደ ሀገር ገብቶ ተይዞ እንደታሰረ ሁላችንም ሰምተናል። አላየንም ግን ሰምተናል። አላየንም ግን እንፈርዳለን ብለዋል። አላየንም ግን ሰምተናል እንደተያዘ እና እንደታሰረ ማለት ነው። ምክንያቱም በምን እንደሆነ ምክንያቱም እሱ አማራ ነው በሚለው ነው። ፋኖ እያለ ማለት በቃ የአማራን ኮፍያ ስለሚለብስ ነው ያደረገው የተለየ ነገር ተሳድበ አልተሳደበም በሚለው እኔም የማቀው ነገር የለኝ። ምን የሳይድ እኔ እንጃ አለሱ እኔ ምክንያቱም ብዙም ስለማልከታተለው ያንን ያክል ያው፣ በብዛት እንደዚህ ላይ ላይ ጌም ላይ ምናምን ሲሆኑ የሆነ ቦት የሆነ ችግር ደግሞ ሲኖር ባለፈው አሁን የአማራና የኦሮሞ ልጅ ተጋግተው ተጋግተው ተጋግተው አልክ? ተጋግተው። አዎ፣ ታግተው እነሱ አግተው የነዛን የእኛም እንደዚሁ አግተው አልነበር እንደዛ ስንት ጊዜ የተዶለተበት ስንት ጊዜ መከራ የታየበት አይታችኋል። እነሱ ብዙ ነገር ከፍለው እሱና ዙፋን በተለይ ብዙ እራሳቸውን አሳልፈው ያንኛውም እንዲታከም ይሄኛውም ደግሞ እንዲፈታ አድርገው ወደ ሀገርም እንዲገባ አድርገዋል እና እንደዚህ እንደዚህ አይነት ነገሮች በሱ ምክንያት ነው ማለት አንዳንዴ እኮ ማለት አጥፍታችሁም ከሆነ ከጥፋታችሁም ትታረማላችሁ ምክንያቱም ወደ ሀገር ስትገቡ ወገን፣ ዘመድ፣ ሀገር ብላችሁ ነው የምትገቡት። በሰው ሀገር ተከብራችሁ በሰው ሀገር ነጻነት ኑሯችሁ ስትኖሩ በሀገራችሁ ስገቡ ደግሞ ያቺ በተናገራችኋት ቃላት ለሀገራችሁ ማንኛውም ሰው እኮ እዚህ ጋር ህዝብ እንደ ህዝብ የመሰለውን ሀሳብ ማንጸባረቅ መብት አለው አይደለ እንዴ የለም እንዴ? ግን ሀሳብ እኮ ማንጸባረቅ ማንኛውም የሚመስለውን የሀሳብ ይገዛዋል የሚለውን ሀሳብ ማንኛውም ትችት ይተቻል ማለት በቃ የምት እናንተ የመሰላችሁትን ጥፋት ነው ብላችሁ ያመናችሁበትን ነገር ትናገሩ ትችላላችሁ። እዛ ጋር ግን ያው ትክክል አይደለህም። የሚያጠፋ ነገር የሚያረማው ነገር ብዙ ነገሮችን የሚያስጨርሱ የሚያስወዱም ብዙ ነገሮች አሉ። በነገራችን ላይ በሰላም ሀገር ተቀምጠው ብዙ ነገር የሚያደርጉ ሲገቡ እነሱ እንደውም እጀባ ነው የሚደረግላቸው እና አንዳንድ ላይ ብቻ ይበረታል እና እና ሳይዶር ባቦ እንደታሰረ ነው የሰማሁት። እኔም እናንተም ሰምታችሁ ከሆነ አላቅም ታስሯል ቃሊቲ ማረሚያ ቤት እያሉ ሲያወሩ ሰምቻለው እና እንግዲህ ፈጣሪ ይድረስ ለወንድማችን ሳይሄድ ወረባቡነት የጓህ ነው። በነገራችን ላይ የኛ አገር ሰው ወደዛ የጓህ ነ ምንም አይነት እግዚአብሔርን አፋችን ምናክል ምናልባት ሊለፈልፍ ይችላል እንጂ ዘወር ብሎ እሱ አሁን ከሁሉም ብሄር የተቀላቀልኩ ነ ሁላ እያለ ነው ሲያወራ የነበረው። ምክንያቱም ከኦሮሞም ልጅ አለው። ተቀላቅለናል ሲጀመር፣ ሁላችንም ማለት ነው ብሄርና ይሄ እንደ እውነት፣ በተለይ ብሄር የሚባል ነገር ቢቀር እንዴት ብሎ መጥፋት መቅረት አይችልም፣ ግን የሆነ ፍርስት አድርጎ አንድ ብሄር ልክ አሁን እኛ እንዳለንበት እዚህ ሀገር፣ አረብ ሀገር ነው አይደል? አረብ ናቸው። በቃ ምናልባት እነሱ ውስጥ ለውስጥ የተለያየ እንትን ሊኖራቸው ይችላል የሚጠሩበት፣ አላውቅም። ግን አረብ እንደሆኑ ነው ብቻ የምናውቀው፣ አለቀ፣ አረብ ነው አሁን ይሄ እንዲህ እንዲህ እንዲህ ብለው በብሄር የሚጣሉበት ነገር የለም። በሌላ ነገር ካልተጣሉ በስተቀር በብሄር የሚጣሉበት ነገር የለም። ምክንያቱም አንድ አይነት ሰው አንድ አይነት ብሄር አሁን እኛ አንድ አይነት ሀበሻ ሆነን እከሌ ይሄ ዘር ነው፣ እከሌ ይሄ ዘር ነው ነው ልክ ዘር እኮ እኛ ፈጣሪ የፈጠረን ሰው አርጎ ነው የፈጠረን። እዛ ደግሞ ሀበሻ አድርጎ ኢትዮጵያዊ አድርጎ ፈጥሮናል። በቃ የምንናገርበት እናገርበት ቋንቋ ምን እናወራበት አንደበት ሰጥቶንና እንደው እንደዚህ የተከፋፈልነት ተከፋፈልነት ጊዜያች ቀን እንደው ምን አለ እንደው እንደዚህ ይሄን ያክል ይሄን ያክል ሰማንያ አምስት ወይም ሰማንያ ምናምን ብሔረ ብሔረሰብ ስም ወጥቶለት ለየብቻው ከሚሰጥ በቃ በአንድ አይነት ብሔር ቢጠራ ኑሮ አሁን ለዚህ ደረጃ እንኳን አንደርስም ነበር። እውነቴን ነው የምላችሁና እንግዲህ ሰይዶር ባቦም እንደምታዩት ነው። ያው እንደታሰረ ሰምተናል። ፈጣሪ ድረስለት እና ሲቀጥል ያው ሰለንክ ስለ እስክንድር ነጋ እንደው ዛሬ ስንለው ወሬውም ጠፋብኝ። ስለ እስክንድር ነጋ ሳወራ እስክንድር ነጋ አባታችን፣ እንኳን ደስ አለህ ልጅህ እንኳን ለዚህ ማረግ በቃለ እውነት። ምክንያቱም አንተ ለሀገርም ሆነ እንግዲህ ያው የሚከፍለው ዋጋ የራሱን የመሰለውን ብዙም የተለያየ ሁሉም የተለያየ ሀሳብ ቢኖረውም የሚከፍለው ዋጋ ለበረሃ ለበረሃ እንጂ የተመቻቸ ኑሮ ላይ ሂዶት እዛ የሚኖርበት ሀገር ኑሮ እዛ ሁኖ በሚዲያ እንደሚያደርጉት ከሌ በዚህ ሄደ ከሌ በዚህ ወጣ እያለ በሚዲያ እንደሚያደርጉት ማድረግ አልጠፋውም ነበርና፣ ብዙ ቀ እየከፈለ ነው። ልጅ ደግሞ ለዚህ ደረጃ ደርሷልህ፣ ለመደሰት በቅታል። ያው በስልክ ቢሆንም ምክንያቱም ከጎን ሁኖ እንኳን ቢያስመርቀው ተመርቆለታል ማለት ነው። የእኛም ልጆች እንግዲህ ለዚህ ደረጃ ያደረሱልን እውነት በነገራችን ላይ መመረቅ ተምራችሁ ስትመረቁ እግዚአብሔር ነው የምላችሁ። ከሰርግ አሁን ለምሳሌ የሆነ ወይ ስትወልዱ ወይም ስትዳሩ ስታገቡ፣ ስትሞሸሩ የሚደሰጥ የሚመንተን የሚላችሁ ደስታ አለ አደለ? በተለየ የምርቃት ፕሮግራም እንትን የሚለው እውነቴን ነው የምላችሁ። በቃ ልክ አዲስ እንደተፈጠራችሁ ነው። በቃ ሆኖ እንትን የሚላችሁ እና ምክንያቱም ብዙ አመት ብዙ መስዋዕት ከፍላችሁ በትምህርት አይምሯችሁን አጨናንቃችሁ በጥናት በስንት ነገር እና ከዚህ ደረጃ የምደርሱት እና ያው ሁሉ ነገር አልፋችሁ ለዚህ ደረጃ ትደርሱ ያለውን ደስታ በቃ ያው የደረሰበት ያውቀዋል። ያልደረስንበት እንኳን ስሜቱን እንጋባዋለን። እንኳን የደረሰበት ማለት ነው፣ ለዚህ ደረጃ የደረሰው እና በተለይ ደግሞ በሌላ ሀገር በሰው ሀገር ሆናችሁ ስትመረቁ በተመረቃችሁበት ስርዓት አገኛላችሁ። በተመረቃችሁበት ሙያ መስራት ትችላላችሁ። እና እንግዲህ የወንድማችን ወይም የአባታችን ልጅ ተመርቋል፣ እንኳን ደስ አለ። ባለቤቱም ሆነ እሱም እንኳን ደስ አላችሁ። ፈጣሪ ደግሞ ሀገራችንን በእውነት ሰላም አድርጎልን በቃ ሁሉም አንድ ላይ ሆኖ እንደዚህ በህይወት እያለ እንኳን እግዚአብሔር ለአንዱ ለአንዱ ወይም ለልጁ ወይም ለእህቱ ወይም ለወንድሙ የማይደረስበት ሰዓት ነውና ለአንዱ ለአንዱ መድረስ እንዲቻል ሀገራችን ሰላም እንዲያደርግልን፣ ሁላችሁም በጾለታችሁ ሀገራችንን አስባት። በጣም ከባድ ላይ ነው ያለ ነው። ጊዜው ከባድ ነው። ሁሉ ነገር ከባድ ነው። እግዚአብሔርን ነው የምላችሁ። በቃ ማንኛውም ነገር ምንም ደስታ የለም። ሐዘን ለቅሶ ነው ሁልጊዜ ና ከዚህ ነገር እግዚአብሔር እንዲያወጣል እንዲሁም ደግሞ ክፈሉ የተባልነውንም ብር በዛው ክፈል የተባልነውንም ብር ደግሞ አይ ትቼዋለሁ። ተሳስቸ ነው፣ ምክንያቱም እኔ ስበድር ስላላሳወቅኳቸው አንዱ እኮ ብሏል። አንዱ ምን አለ? ኢትዮጵያን ሽጥና ለእኛም የድርሻችንን ስጠን አለ። ለእኛም የድርሻችንን ስጠን፣ አንተም የተበደርከውን ክፈል። አንዱ ደግሞ ምን አለ? ምክንያቱም አንተ ስትበደር በምን ቋንቋ ውርተህ እንደተበደርከ አናውቅም። እኛ አልሰማንም፣ አላየንም፣ አልነገርከንም። ዛሬ እንዴት ነው? እዳ አለባችሁ ኑ ክፈሉ ምትለን እውነት ነው እኮ እግዚአብሔር ነው የምላችሁ። አሁን እኔ በዚህ በእዳው በኩል እንደዚህ ሰባ ምናምን ሺህ ብር አንድ ሰው ይደርስበታል። እና ግዴታ እንትን ማለት አለበት በተባለው መንግስት የተበደረው ዕዳ ካለ ሲበደር መናገር አለበት፣ ለህዝብ ማሳወቅ አለበት። ምክንያቱም ኢትዮጵያ እዳ እንዳለባት ህዝቡም እያወቀ ካሄደ እዳው ነገ ጠዋት ያው በተለያየ ነገርም ቢሆን እንደዚህ በብር ራሱ ለአንድ ሰው ይህን ያክል አይመደብበትም እንኳን በተለያየ ነገር አድርገው ያ እዳ እንዲከፈል ግዴታ ህዝቡን የድርሻውን ይወጣልና፣ እኛ ግን የሰማነው ነገር የለም። ያ እዳ ተበድሮ ስለምንድነው ያደረገው? እዳውን ተበድሮ ለምንድነው ነው ያዋለው የሚለውን ህዝቡ የሚያውቀው ነገር የለም። አሁን እዳ አለብህ ተነስ ክፈል ሲባል ከየት ሳምጥቶ ነው ሲጀመር? አይደለም ሰባ ሺህ ብር አስር ሺህ ብር አስር ሺህ ብር ከአካውንት የሌለው ሰው ከየት አምጥቶ ነው የሚከፍለው እዳው ከጭንቀት ላይ ጭንቀት በቃ ህዝቡ መውጫጣ እግዚአብሔርን ነው የምላችሁ። ከዛች ሀገር መኖር የሚፈልግ ሰው የለም። አሁን ላይ እንደው ጠይቁ፣ ሀገራችንን እየወደዳችኋት፣ ሀገራችሁን እየወደዳችኋት፣ ሀገራችሁን በቃ ብዙ ነገር እየሆናችሁላት፣ ግን እዛች ሀገር መኖር ሁሉም ሰው እግዚአብሔርን እየፈራ ነው። እና ከእለት ተዕለት መኖር አቅቶት ሌላ ዕዳ አለብህ ደግሞ ምንም ባልበላው ባልጠጣው ወይም ባላየው ባልሰማው ልክ ባላዮ ባልሰማ ዕዳ አለብና ክፈል ስትባል ምን ምን አይነት ስሜት ይሰማል ብላችሁ እናንተም ገምቱትና፣ ይህንን እዳ እንግዲህ እንድንከፍል ማለት ነው። ሀገራችን ሰላም ያደርግልን። እንግዲህ መቼስ ያልበላህ ያልበላኸውን ትፋ ከተባልክ፣ ከየት ከየት እንደርሳለን? ከየት እንደርሳለን? ከየት መጥቶ ነው የሚከፈለው? ከየት መጥቶ ነው እ ከየት መጥቶ ነው እንደው ዶክተር አብይ አህመድ ምን አስበህ እንደሆነ ውይ፣ መዳህን ያለ አይ፣ እጀንቀጠቀጥኩት። እናንተ ምን እያወራው ቀርፋ ላይ መዳህን ያለ እውነቴ፣ ነው አሰት እያወራሁ ነው እንዴ፣ አላወራሁም ማለት እውነቴ ነው እኮ እውነቴ ነው እንዴ፣ ምን አስበው ነው እውነቴ ነው እምላችሁ፣ እጀንቀጠቀጥኩት፣ ዘጋሁት። አብሬ እናንተ ጋር እያወራሁ ይሄ እና ውዶች ፍቅሮች ማሮች ሁሉ ነገሮች ላይክ ላይክ አድርጉ ላይክ አድርጉ ላይክ አድርጉ ላስታውሳችሁ ላይክ አድርጉ ዝምብላችሁ ያጣም እያዳመጣችሁኝ ከሆነና እዳችሁንም ክፈሉ በጊዜ እኔ ከፍያለሁ እኔ ከፍያለሁ እዳ ያለብኝ ከአሁኑ ሰው እዳለብን እያለን እንቅልፍ መተኛት አቅቶታልና እዴ እዳለብን እንዴ ሰፋ ምናምን ሽብር እዳለብን እያለን እንቅልፍ መተኛ ታቅቶታል እና ተረዚዳችሁ ክፈሉ። እዳውም በምን ምክንያት እንደወሰደ ብናቅ ኑሮ ጥሩ ነበረ። በምን ምክንያት እንደተበደረ ብናውቅ ጥሩ ነበረ። ምክንያቱም ሀገራችን ናት። የኢትዮጵያ ሕዝብ አንድ ሁኖ በፊት ቀኝ ግዛት እንዳትገዛ ያ ሁሉ የታገሉት ለዛውም፣ እንዳሆኑ ቴክኖሎጂ ባልተራቀቀበት ሰዓት በፈረሱ በበቅሉ እንትን ብለው ጣሊያንን ባሸነፉበት ሰዓት ሀገራችንን ላለመሸጥ ነው። ሀገራችን በውጭ ግዛት ላለማስገዛት ነው። አሁን ደግሞ ለምን ተበድሮ አሁን ዕዳ አለብህ? ህዝቡ በሙሉ መክፈል አለበት። ይሄን ያክል ሽብር ይሄን ያክል ሽብር የተባለበት ምክንያት በምን ምክንያት ነው? ከየትኛው ሀገር ነው የተበደረው? እዳው ለማን ነው የሚከፈለው የሚለውን ይሄንንም አያይዘህ ይፋ አድርግልንና እንደው ብናውቀው ነው። እንደው ዝም ብሎ በደፈናው ይሄን ያክል ዕዳ አለባችሁ ክፈሉ አይመስለንም እንዴ! ለምን እንደሚከፈል ሳናቅ እንዴት ነው ምንከፍለው? ቆይ እና ዶክተር አብይ አህመድ ካሰማህን ማለት ነው። በነገራችን ላይ ያዳምጠናል መሰለኝ፣ ያዳምጠናል እንዲ እኛም ትንንሽ ቱወሮች ናቸው ብሎ አልናቀንምና ያዳምጠናል መሰለኝ። ምክንያቱም በተለይ ቲክቶክ ቲክቶክ ነው ይሄ እንትንን ኢንስታግራም ምናምን እዛ ላይ አይጠፋማ፣ በደንብ ነው የሚከታተለው እና ምናልባት የኛም ተቆርጦ ካደረሰ ምክንያቱም ከየትኛው ሀገር ነው የተበደርከው ለምንድንስ ነው ተበድረህ እስቲ ዋልከው? ህዝቡ ይህንን አውቆ ተረድቶ፣ ያው እንግዲህ የአባቶቻቸውን ርስት አባቶቻችን ዋጋ የከፈሉላት ሀገር ናት። ሀገር እንደ ሀገር ሁና ኢትዮጵያ ቀኝ ግዛት ሳትገዛ እዚህ ደረጃ ያደረሷት አባቶቻችን፣ ዛሬ መቼም ለሰባ ሺህ ብር ብለን ሀገራችንን አንሸጣትም። ማደ እንዲ። ስለዚህ ተባብረን እንድንከፍል የተበደርክበትን ምክንያት ተበድረህ ለምን እንደዋልከው ከዛ ደግሞ ከየትኛው ሀገርስ ነው ከማን ነውስ የተበደርኩ የሚለውን ይህንን ግልጥ አድርገህ ንገረው ለህዝቡ ማለት ነው። አብራራልን እንስኪ እንስማው። እንዴ አንፈርድም፣ ምንድን ነው የሚባለው? እንዴ አንፈርድም መቸም ና፣ ስለዚህ ንገረነ ነው። እና ይህን ይመስላል። እስክንድር ነጋ እንኳን ደስ አለ፣ እንኳን ደስ አለ። በእውነት ይህን ነው የምላችሁ፣ ስለተመረቀ ደስ ብሎኛል። እግዚአብሔር ይመስገን። እኛም እንግዲህ ለዚህ ነገር ማለት ለልጆቻችን ደስታ ያብቃን። እኛ እንኳን እንመረቃለን። ያው የሰው ልጅ በነገራችን ላይ ምንም ትምህርት እድሜ ነው የወስነው። አሁን እኛ ነን እንጂ እንደዚህ ትልቅ ሆነን ምናምን ብለን የምናፍረው የሚገድማችሁ ነገር አርጅተው ጠስጥሰው እስቲል እንኳን ተመርቀው፣ እንኳን ትምህርት እኮ ገደብ የለውም። ይማራሉ፣ ይቀጥላሉ፣ ይሄዳሉ። በእርግጥ እነሱ በደረጃቸው ያው ከእንትናቸው ጨርሰው በደረጃቸው ቢሄዱም፣ አሁን ደግሞ እኛ አሁን ለምሳሌ በትልቅ ሁኜ ይሄን ያክል እንደገና ከህፃናት ጋር ቁጭ ብዬ ልማር እንደዚህ ምናምን ይሄ እንትል ስሜ ሊሰማ ና አይገባም። ውስጣችንን ለማንኛውም ነገር ሬድ አድርገን ለምንም ነገር ለምን ለምንድን ነው የምንሳቀቀው? ለምንድን ነው የምናፍረው? ለምንድን ነው ምንም አይነት ነገር እንዲሰማን ማድረግ የለብንም ውስጣችንን። እና ብናረጅም ችግር የለውም። እኛም ተምረን ልንመረቅ እንችላለን። አይታወቅም እንዲህ የተማረ ነው አሁን ላይ እናቴ ምንም ባለምንም እና በሰው ሀገርም ሆነ በሀገር የተማረ ነው። ባለመማራችን አንዳንዴ እኔ በብዛት አሁን ለምሳሌ ኢትዮጵያውያን በተለያየ ሀገር እንኳ ብንሰደድ ከሰው ያነሰ ስራ የምንሰራው ባለመማራችን ነው ባለመማራችን ነው። እውነት ነው የምላችሁ፣ ምክንያቱም ሀገሪቷ በቃ ሁል ጊዜ ኢኮኖሚዋ ዝቅ ያለ ስለሆነ ህዝቡም ለትምህርቱ ያለው ትኩረት ብዙም ያልሆነ ስለሆነ ያህን ያክልም ደግሞ በተለያየ ቦታ ልክ እንደሌላው ሀገር አይደለም ኢትዮጵያና በተለይ በትምህርት ደረጃ ከተማ ቀመስ ካልሆነ ሆነ በስተቀር በተለይ ገጠራ ገጠሩ አልፎ አልፎ ነው። በብዛት ከስንት አንዱ ነው። በተለይ ሴቶች እንደዚህ ተምራችሁ ልደርሱ ተምራችሁም ማለት ትዳር ነው የምትይዙት ምናምን በሚባል ብዙ ከትምህርት ገበታ ትምህርት ሳትማሩ በቃ እድሜያችሁን እንትን የምትሉት ከዛ በአጋጣሚ ሆኖ የሆነ ቦታ እንኳ ብትወጡ ገብቷችኋል። ከእናንተ ጋር ሰው እኩል ሆኖ ግን የሚሰሩት ከእናንተ በላይ ነው። ምክንያቱም ስለተማሩ ነው። እናንተ ደግሞ እውቀት ትምህርት ስላላችሁ ዝቅ ብላችሁ ትሰራላችሁ። እና ያ ያ ወይን የባለመማሪ ብላችሁ ይሰማችኋል። እና አሁን ደግሞ ቴክኖሎጂ ምንም ቢሆን የሚያስገድድ እንኳ ተማሩ ብሎ የሚያስገድድ ነገር እንኳ ባይኖርም እንኳን ሕዝቡ ገብቶት ያው ያልተማረ ሕዝብ እንዳይኖር ነው። አሁን እርግጠኛ ነኝ ገጠርም ሆነ ከተማ እግዚአብሔር ነው የምላችሁ ያልተማረ የሚኖር አይመስለኝም ብዬ ነው የማስበው እንደኔ በፊት ግን ተገዶ ነው፣ በግድ ተገዶ ትከሰሳለህ ተብሎ አስተምር ተብሎ ምክንያቱም ማስተማር አይፈልግም። በተለየ የገጠሩ ሰውና ማስተማር አይፈልግም ነበር እና እኔ ራሱ እንደዛ እንትን ስለው አይ ወይኔ ባለመማሪ ላለው ይባለ ማለት ነው። አይ ወይኔ፣ አይ ወይኔ፣ ምን አለ ምን አለ የዛኔ በቃ በየትም በየትም ብዬ በጣራም ዘልሌ በግርግዳም በመስኮትም ጠለል ዘልዬ ተምሬ በነበር አሁን ላይ በትምህርታችሁ የተለያየ ቦታ ትቀጠራላችሁ። በዶክሜንታችሁ ዶክሜንታችሁን ይዛችሁ ትንቀሳቀሳላችሁ። ብልጥ መሆን ደግሞ የተማራችሁ የተመረቃችሁ በተለያየ ነገር የተመረቃችሁ ዶክሜንታችሁን ይዛችሁ ሂዱ። የትም ቦታ ስትሄዱ በትምህርታችሁ እግዚአብሔርን ስራ ትቀጠራላችሁ። ጎበዝ እንትን ሆኑ፣ ሰርች አድርጉ። ጎጉድ ላይ ብዙ የተለያዩ የስራ እንትኖች አሉ አማራጮች አሉ እና ሀገርም ስትወጡ እንደዚህ በቃ አላደለ ጊዜ የተማራችሁ የተማረውም ያልተማረውም እንደዚሁ ዝቅ ብሎ ሰው ቤት በተለይ እንደዚህ ማለት መዳም ቤት ምናምን ካመስራት መስራት እግዚአብሔርን ነው የምላችሁ። ጸዳ ብላችሁ ቢያንስ እንኳን ሞራ አላችሁ እንትን አይልም። በነገራችን ላይ ብዙዎቹ አሁን እንዳልኳቸው ተምረውም እስቲ ለአሁን ጋዜጠኛ የነበሩ ስንት ነገር እና በቤት ሰራተኛ ነው ብዙ ጊዜ አረብ ሀገር እንኳ ወጥተው ሲያገለግሉ የነበሩት እሱ ምንድን ነው ሌላ ስራ አማራጭ ያለ እንኳን አይመስልንም። ምክንያቱም አንመራመርም፣ አናነብም፣ አናይም። ጎጉል ላይ ሄደን ሰርቻ እናረግም፣ ከሰው ጋር እንነጋገርም። አሁን ብዙዎች አንዳንዶች እየወጡ ነው፣ ምን አይነት ስራ መስራት እንዳለብን፣ ምን አይነት ስራ ማለት በቃ ጎጉል ላይ ሄደን መፈለግ እንዳለብን፣ በምን አይነት ስራ ማለት ያን እየሰራን ችሎታችንን ቋንቋ፣ እንዲሁም ደግሞ በቃ ዋናው ትልቁ መሰረቱ አሁን ቋንቋ እንግሊዝኛ ቋንቋ ከምንም በላይ ነው። አረብኛ ብታውቁም ባታውቁም ችግር የለውም። አሁን ኢትዮጵያ ላይ ሆናችሁ እስቲ ተማሩ እንግሊዘኛ ነው ጠቃሚ ምናምን ስትሉ ብዙም ላይ መስላችሁ ይችላል፣ ግን ገብቷችኋል። እንግሊዘኛ በየትኛውም አለምስ ብትሄዱ እንትን ትሉበታላችሁ። ሌላው ቋንቋ በቃ ትርፍ ነው ብታቁ አይጎዳም፣ ግን ዋናውና ዋናው እንግሊዘኛ ብታቁ አሪፍ ነው። ቋንቋ ትልቅ ነገር ነው እና ከተለያዩ ሰዎች ጋር ስትሉ በተለይ ካምፓኒዎች የተለያዩ ፋብሪካዎች ላይ ምናምን ሰሰሩ የተለያዩ ዜጎች ጋር ስለምትውሉ፣ በተለይ አፍሪካዎች እንደዚህ ኢንዶኒሲያዎች የተለያዩ ዜጎች እነሱ እንግሊዝኛ ነው የሚያወሩት። በዛውን ቋንቋችሁን ታዳብራላችሁ። ባትችሉ እንኳን በነገራችን ላይ ኢትዮጵያ ብዙም ቢሰሙም አያወሩ ብትማሩም ቢሰሙም አያወሩ እና እንደዛ ነው። ችሎታችሁን አዳብሩ። ወደ ትምህርት ልገባ ነው። በኦን ላይን ትምህርት ብዙ ቦታ ተከፍቷል። በቃ ሀሳባችን ሌላ ቦታ ስለሚበታተን፣ አሁን ትልቅ ስትሆኑ ልክ ኖርማኒ አንዳንዴ የሆነ የቤተሰብ ተጠያቂነት ካለላችሁ ምንም ችግር የለውም። ለምንም አትጨናነቁ ብ ወደ አለማችሁት ቦታ ብቻ ትሄዳላችሁ። አሁን ላይ ልማር እንኳ ብዬ የሆነ ትምህርት ላይ ብገባ እኔም ትምህርቱን ሳይሆን የማስበው ሌላ ነው የማስበው፣ ልጆችን ነው የሚያስበው፣ እዛ ጋ የማደርገውን ነገር ነው ማስበው፣ ቤተሰብ ነው ስለዚህ ትምህርቱስ ውስጥ እንደ ብሎ ይገባኛል አይምሮ ጭንቅላት ድፍን ነው የሚሆነው። እንዴት ስ ይገባኛልና መማር ሀገርን ያኮራል እንደሚባለው ተማሩ። በኦንላይን ብዙ ብዙዎች በኦንላይን ተምረው ተመርቀዋል። ጎበዝ የሆኑ ብልጥ የሆኑ የተለያየ ስራም እንደዚሁ ሰልጥነዋል። በፀጉር ቤት በተለያየ መዳም ቤት እየሰሩ ሁን ድራፍ ነው ብልጥ የሆኑ እንደኛ ደግሞ የተጃጃለ ያው ተጃጅሎ ቀረ እዚሁ አንድ ቦታ ብቻ ቁጭ ብለን ሌላ አማራጭ የፈለገው ነገር የለም። በተለይ እኔ መጣሁ ጀምሮ አንድ ቤት ተሸክዬ ማለት ነው። ብወጣ ሌላ ሰው ሌላ ነገር ሆኖ ነው የማገኘው የሚመስለኝ እና እዚህ ቤት መውጣት አልፈልግም። ከወጣሁም ወደ ሀገሬ መሄድ ነው የምፈልገው። ለምን እንደሆነ አላውቅም። መንቀሳቀስ አልፈልግም። ከዚች ቤት በፍጹም የትም መሄድ አልፈልግም እና ከዚች ቤት ከዚች ወጥቼ ወደ ሀገሬ ጠቅልዬ መግባት ነው የምፈልገው። ለዛውም ሀገሬ እስከዛ ድረስ እንግዲህ

ለዛ ነው እላችኋለሁኝ። ያው ዛሬ እንግዲህ እስክንድር ነጋን እንኳን ደስ አለ ለማለት ነበር የመጣሁት። እንኳን ደስ አለ ኮንግራግሬሽን ኮንግራግሬሽን፣ ኮንግራ ኮንግራ፣ እንግሊዝኛ ኮንግራ። እንኳን ደስ አለ እንኳን ደስ አለ፣ ልጅ ተመርቆለታል። እናንተም ተማሩና ተመረቁ። ፈጣሪ ሰላም ያደርግልን። የተለያየ ነገር እንትን ያልን ደግሞ አሁን ደግሞ የሆነ እግዚአብሔር እንመራችሁ የሆነ ነገር እስከሚለይለት ድረስ ወደ ሀገር ለመግባት ራሱ ብዙዎቻችሁ፣ እስኪ እንዶ ተረጋጉ። ከሳይድ ወረባ ቦታ ማሩ ማለት ነው አሁን ልትገቡ ያሰባችሁና፣ ፈጣሪ ይጠብቀን። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትረፍረፍ ይበል። ባይ ባይ።